ያባችን እናንተ አርባ ምንጭ ገብቷል። ማርያምን ጀግና ነው። በኢየሱስ ወይ ጀግንነት፣ ድፍረት! እግዚአብሔርን ሳላደንቅ ማለፍ አልፈልግም። እውነት ለመናገር የእውነት በጣም አፍቃሪ ነው። አይገርምሽም? ይልዬ ይሄ ልጅማ ካልታረቅሽ ማለት ነው። እኔ ሰብስክራይብ ነው ማነሳ። ሰምታችኋል? ሰብስክራይብ አልከታተልሽም። እንደዚህ አይነት ወንድማ የተገኝቶ የተገንቶ አንዳንዱ ራስሽ ጉዳይ ብሎ ነው ጥሎሽ የሚሄድን ቆንጆ እንጂ ተጣላሽ አልተጣላሽ ምክንያት ይፈልጋል ይሄ ግን ያላደረገ ነገር የለም ጥፋት አጥፍቷል ሉል መምታት አልነበረበትም ያቺ ልጅ ሆቴል ቦታ ሲሄድ መናገር ነበረበት ይሄ ጥፋቱ ነው ጥፋቱን ግን አምኖ በቃ ከአንቺ ጋር መኖር ይፈልጋሉ ከንቺ መለየት አልፈልግም ብሎ ይቅርታ ደጋግሞ ጠይቆሻል እና አንዳንዴ እኛ ሴቶች ልንቀራችሁ የዋ ወንዶች ላይ የሚያፈቅረን ወንድ ላይ ግንባን ሰራ ጥሩ ነው ብዬ ያስባሉ። እኔ በጣም ነው የሚፈራ የእውነትና ይሄን አልመሳውነት ከፍሎ ካልታረቅሽ፣ ወይኔ ኦዲየንስ እንደዚህ ነው አውጥቶ የሚጥሉሽ። ልዬ ይቅርታ አርግልኝ፣ እንወድሻለን፣ እናከብርሻለን። የሚያከብርሽ ወንድ ቤተሰብሽን አክብሮ በቀደም በድፍረት ይበልጥብኛል፣ ፍቅር ይበልጥብኛል፣ እሷን ማጣት አልፈልግም ብሎ ፈሌን አውርቷታል። አዲስ አበባ በነበረችው ሰዓት አሁን ግን አርባ ምንጭ ስንት አቋርጦ ማለት ነው። እና ይህኔ ድፍረቱ በጣም ኑ፣ በቃ ምን ልበላችሁ! ደንግጬ አለኝም ሀን አልኩት። እግዚአብሔርን ግን ሄዱ ብትገኝ አሪፍ ነበረ። እንደኔ ግን ቪዲዮ ባትለቁ አሪፍ ነበር። እዛ አይደክ ቪዲዮ ሳትለቅ ቤተሰብ እንዲጠራ ማረግ ነበረብክ። ይሄ ይጎላቸዋል ብዬ ነው ማስበው። ውዶች ግን እንዴት ናችሁ? ደህና ናችሁ? እያባችን እኮ ጋይዝ ያብ ምንድን ብታጅራ ሌላችሁ ነው ቤተ ቤተ ቤተ ጌታ ይወር ያለ እና ማርያም ቸግና ነው። አሳዘነኝ በቃ ምን ሊበላችሁ አሳዘነ። አንጀቴን በላ። አንተ ያብ አንጀታችን ኮ የበላ ነው፣ በተለይ ትላንትናና ከትላንት ወዳ ዛሬ እና ጭራሽ አርባ ምንጭ ገብቷል። አርባ ምንጭ ቤተሰብ ጋር በድፍረት ሽማግሌ ሳይላክ። አዎ ነውር ነው፣ ግን ምንም ማድረግ አይቻልም። ሄሉን አታካበደችው። ሄሉ እኮን አታካበደችው። ቀለበቱ ወረወረች። ኤኒዌይስ ጋይስ እንዴት አያችሁ ግን? ይኔማ ሳቅ መቆጣጠር ነው አቃ። በቃ ሊበላችሁ እና በጣም ጀግና ነው። ማርያምን ይሄ ናል ርቀት ሄዱል ሳይሳካ ሲቀር ግን ምን ያህል እንደሚያዝን ልቡ አሰብኩት፣ ጋይስ አሰብኩት። እንግዲህ ሄሉዬ ትመጣለች። እኔ እኮ ሄሉ ጭዋት እኮ ነው፣ ጭዋት እኮ ነው ልዩን እንዳትረዳ ያደረጋት ትጨዋለች። ተረጋግታ ሰውን አታስረዳም። የማስረዳ ሽግር አለባት ይሄ ይሄ ነው። አጠፋ ብላ መናገር አትችልም። በጭዋት ነው ይሄ ነው ይወታ ያበላሸዋለሁ እና ኤኒዌ ውዶቼ እኔ ደስ ብሎኛል እንኳን ደ እኔ እንዲሁም ትላንትና ኮሜንት አርግ ያለው እያብ ተስፋ ትቁረጥ ወንድሜ ብዬ ያለሁኝ ኮ እና እሱም በእርግጥ ለተመልካች ራሱ ሲያመሰግን ነበር። አንዳንዱ በነፈሰ እውነት እኮ ነው በነፈሰ። እዛም ትክክል፣ እዚም ትክክል። አቤት አቤት ናቲ ጋ ስትሄዱ ትክክል፣ እንዳልክዬ ጋ ስትሄዱ ትክክል፣ ያብ ጋ ስትመጡ ትክክል። በነፈሰበት አቤት ሰራላችው ዛሬ ያብ ማለት ነው ጋይስ። እና እንደ ጥሩ አይደለም ጋይስ፣ ሆነ ጥሩ አይደለም። ይሄ ህይወት ነው የጀመሩት ህይወት ነው ቀልድ አይደለም። አንድ ገብታለች ነገሮቹን ማስተካከል ይኖርባታል ብዬ ነው ማስበው። ጫና ማድረግ ያለብን አሁን ሄሉ ላይ ነው ይመኑኝ። ሄሉ በስሜት ትነድና በኋላ ደግሞ እሷ ቅርታ ካልጠይቀች ይመኑ በጣም ነው የምትጻጸተው ራሱ ማለት ነው እና አሁን እንግዲህ እንዴት ሳትነግረኝ ቤተሰብ ጋር ደፍረህ ሄድክ ነው? ጭቅጭቅ ነው አሁንም እኮ ጋይስ፣ ማሰብ እኮ አቅተና ማሰብ ነው። በቀደም ራሱ እናትየው ሲያገኛት እንዴት ደፍረግ መጣክ ደፋር ነው ምናምን ስትል ነበር። እና እንግዲህ ያስቡት ለሷ ክብር ባይኖረው ባይኖሮ ቤተሰብ ጋር በገዝቶ በጣም ስርዓት ያለው ልጅ ነው። የእውነት እንደውም የዘመን ልጆች አይደለም ብዬ ነው ማሰብ ይልጭ በጣም ጨዋ ቤተሰብ ያሳደገ ነው ብዬ ነው ማስበው፣ ያብ ማለት ነው። የእውነት ስነ ስርዓት ያለው ሰው ነው። እንዲህ ሴት በሞላ ነው የሚለው የአንዳንዱ ወንዶች ማለት ነው። ሴት በሞላ ምን ያለማመጠን ይቅርታ ጠይቂያታለሁ ምናምን ይላል፣ የአንዳንዱ ወንዶች ማለት ነው። ግን የእውነት የፍቅር ጥግ ነው ያሳየን ብዬ ነው ማስበው። በጣም ነው ደስ ያለኝ። እውነት ትልቅ ነው ይሄ። ቤተሰብ አክብሮ ባዶ እጅን አለመሄድ አስባቸዋል። ዝቅ ብሎ ጉልበቶ ስስብ ነበረ ቤተሰቡን አንገቱን ደፍቶ ሲያወራ ነበር። አስደስትም ስርዓት ያለው ሰው ነው። ማርያምንና ኤሉዬ እንግዲህ እቅርታ አርጊለት በሰው ወሬ አትነጪኝ። ማንም እወትሽ ሊኖርልሽ አይችልም። አንቺና አንቺ ብቻ ነሽ። ማንም ቤተሰብ ራሱ እወትሽ ሊኖርልሽ አይችልም። ደግሞ አንድ ነገር እንገራቸው፣ አንዳንዴ አሸጋሪ ጸባይ ሊኖረን ይችላል፣ አደለን ያ ጸባይ ግን ለመኖር ሲባል ያሻሻል መሄድ አለብን ብዬ ነው ማስበው፣ የእውነት እና ኤሉ በጣም ተረጋግታ የማወራ ችግር አለበት። ጭዋት ነው እንደ ተማሪ ሰው ቁጭ ብላ ማውራት አትችልም። እዛ እዛ ትሮጣለች እንደ በሬ ማለት ነው። እና እንግዲህ በዚህ በግ እንደምትወፍር ተስፋ አደርጋለሁ፣ ኤሉዬ ማለት ነው። እንግዲህ አማች ቤት ምን የመሰለ በግ ተገዝቶ ሄደዋል። የእውነት ክብር ነው። ትልቅ ነገር ነው እና እግዚአብሔር አምላክ መሀላችሁ እንዲገባ ምኞቴ ነው። እግዚአብሔር ያስታርቃችሁ፣ መጨረሻችሁ ያሳምርላችሁ። ያብዬ ይቅናህ፣ አንተ ብዙ አድርገሃል፣ ጀግና ነህ እንዳለ